እሺ፣ እሺ፣ አይደለም። እሺ በቃ ብቻ ነው ተቆጣ። ህይወቴን ነው የምታከብድብኝ። ሙሌ ይላል ሙሌ። ለምሳሌ የአንተ ስልክ አይፎን ነው ወይ? አይደለም። አዎ አዎ፣ አይፎን ቴን ነው።

አዎ፣ ፎሎ አድርጉት። አቤት በጣም የሚቀርቡ አይታየውም ወይ? ደቀመኝ ገለልመለልናቸው እ ማሸት እንዴ ይሁን ነው እኮ ይሁን ነው እኮ። ፎሎ ፎሎ አርጉኝ እያለ እኮ የገባ ነው። ፎሎ አርጉኝ ለማለት ነው። ያቡ አርገነዋል እየተባለ ነው። ስንት ደረስከው? ወይኔ ወይኔ ስልክ ሊዘጋ ነው ጎበዝ ባለማተባ እሱ ቤት እንገናኝ። እሺ ከዘጋቢ አቤል ቤት ቻርጅ እስከማድረግ አሊ ይመጣል። ስቲ እናየዋለን። አሊ እና የኔ ውዶች

የተወሰነ ያህል ገፋ እና አርገው አካውንት ፎሎወር ተቸግሮ መቶ ነው፣ ኧረ ፎሎ አስደርጉኝ እያለ ነው። በጣም ዩቱብ ምንድን ነው፣ ቲክታክም የመስራት ፍላጎት አለኝ። ጎበዝ ነው ደግሞ ቲክታክ ሲሰራ፣ ደስ የሚል አለ። ግቡ እና ይሁለት የምር ደስ የሚል ስራዎች እየሰራ ነው። አንተ ልጅ አረቃወ እንዴ እንደዚህ ነው ለማኝ፣ እንደዚህ ነው እንደዚህ ፊቱን የሚስኪን እያስመሰለ እንደዚህ ነው የሚክለሰለሰው።